ምርሽሎ ትላንትና አብርሃም ይዟት የመጣችው ልጅ ወይም ኤደን የምትባለው ልጅ በሩታ ተልካ ነው የመጣችው። ከዚህ ነገር ጀርባ የሩታ እጅ አለ የሚሉ በጣም ብዙ ሀሳቦች ከጠዋት ጀምሮ ሚዲያው ላይ ሲንሸራሸሩ ለማየት ችያለሁ ማለት ነው። ኖ ይሄ ነገር በፍጹም ሩታ ልካት ወይም ከዚህ ነገር ጀርባ ሩታ እንደሌለች ሁላችሁም እንድታውቁ ፈልጋለሁ ማለት ነው። እችን ልጅ አብርሃም ያመጣበት ራሱን የቻለ ምክንያት አለ። ከዛ ባሻገርም የዝች ልጅና የአብርሽ ግንኙነት ትላንት እሱ እንዳለው ባሴ ቻናል ላይ ከመስራቷ በፊትም ጭምር እንደሆነ ለማረጋገጥ ችያለሁ ማለት ነው። እች ልጅ በነገራችን ላይ ቡም ፋሽን የተሰኘ የቡቲክ አላት ወይም የወንዶች ልብስና ጫማዎች መሸጫ እንዳላት አቃለሁ ማለት ነው። ሶ ከአብርሃም ጋር የተገናኙበት አጋጣሚ ያ ነው ማለት ነው። እኔም መግቢያዬ ላይ ቀንጭብ አድርጌ የእሷን ቡቲክ የሚያሳዩ ወይም እዛ ራስ ሰራ የነበረበትን የሚያሳይ ቪዲዮ አስቀምጬላችኋል ወይ ማለት ነው። እሱ ታዲያ የአብርሃምና የዚህ ልጅ ግንኙነት የሚጀምረው እዛ ስቶር ላይ ነው፣ ወይም ከባሴ ጋር ባላቸው ትውውቅ እዛ ሄደው ትውውቅ ይፈጽሙ አይዱ ነው። ግን የእነዚህ ልጆች ትውውቅ የተጀመረው ከረጅም ጊዜ በፊት እንደሆነ ለማረጋገጥ ችያለሁ ወይ ማለት ነው። ሶ፣ አብርሃም ይቺን ልጅ ያመጣበት ራሱን የቻለ ትልቅ ምክንያት እንዳለው ለማረጋገጥ ችያለውኝ። እነዚህን ነገሮች በደንብ ነግራችኋለኝ ማለት ነው። ከዚህ ነገር ጀርባ እናንተን ልታውቁት የማትችሉት ትልቅ የሆነ ሚስጥር አለ ማለት ነው። ከዛ ባሻገር በትናንቷ ልጅ መምጣት እጅጉኑ የተበሳጨችው ሄር ሜላ ማለት ነው። ዛሬ በቲክቶክ ስቶሪ ላይ የለቀቀችው ቪዲዮ ብዙዎቻችሁን እያነጋገረና እያሳቀ እንደሚገኝ ለማረጋገጥ ችያለሁኝ ማለት ነው። አብዛኞቻችሁ ይህ በልሽ እንደምትሏት እርግ እርግጠኛ ነኝ ማለት ነው። ግን ያው የለቀቀችው ዘፈን የጸጋዬ እሸቱ ነው። እስኪ ዶሲው ይምጣ የሚጠየቅበት የሚል ይመስለኛል ማለት ነው። እና ሲሞላ ከሌላ ሲጎልብህ ከኔ እያለች ማለት ነው። ስትከፋና ስታዘን ከኔ ጋር ትሆናለህ፣ ሲሞላለህ ደግሞ እንደለመድከው ሌላች ጋር ትሄዳለህ አይነት የሚል የሆነ ይዘት አለው ማለት ነው። ይህንን ነገር ለማለት ግን ከአንቺ ልቀሩታ አትሻለም በጣም በድክመቱ በብዙ ነገሩ እንትን ላይ የነበረችው እሷ ስለነበረች ይሄንን ዘፈን ለመስፈን ከአንቺ ይልቅ እሷ ትቀርባለች ብዬ አስባለሁ ማለት ነው። ግን ያው ትናንትና የተፈጠረው ነገር እችን ልጅ ምን ያክል እንዳበሳጫትና አብርሃምን ከሌላ ሰው ጋር ማየት እንዴት እንደሚያንገሸግሻት አይታለች ማለት ነው። ሶ አንቺ የተሰማሽ ስሜት ማለት ነው በጥፍ በጥፍ ሩታን እንደሚሰማት ማሰብ ነበረብሽ። እና ላደረግሻት ነገር በደንብ ዋጋ ትከፍያለሽ። አብርሃምቺ ልጅ ያመጣበትንም ትልቁን የሆነ ሪዝን ለእናንተ ለተመልካቾች እነግራችኋለሁ ማለት ነው። ሰላም፣ እንዴት ናችሁ ቤተሰቦቻችን? ደህና ናችሁ ወይ? አለን እግዚአብሔር የተመሰገነ ይሁን። እንግዲህ ዛሬም በአዲስ ቪዲዮ ተመልሽ መጥቻለሁ። በዚህ ቪዲዮ በጣም የሚገራረሙና እና ልትሰሟቸው የሚገቡ አዳዲስ መረጃዎች አሉ ማለት ነው። እነዚህ መረጃዎች ዛሬ ጠዋት ነው እጅ ላይ የገቡት። ያው ለእናንተ ቀንጨብ ቀንጨብ አድርጌ እነዚህን መረጃዎች አደርሳለ ማለት ነው። በቅድሚያ አብርሃም እቺ ልጅ ያመጣበትን ሶስት ወሳኝ የተባሉ ነጥቦች ላሳያችሁ ማለት ነው። የመጀመሪያው ትናንትና ምሽት ላይ በለቀኩት ቪዲዮ እንዳልኳችሁ ሄርሜላ ለሱ ምን አይነት ስሜት አላት የሚለውን ነገር ለማየት። ሁለተኛው ደግሞ ማለት ነው፣ ሁለተኛው እና ብዙዎቻችሁ ያልተረዳችሁ ትልቁ ሚስጥር ከሰሞኑ ሩታ ቡታ ጀራ ከመጣች በኋላ አብርሃምን ፍጹም ረስተዋለች እና በሩታ ፍጹም መረሳት የተበሳጨው አብርሃም ኮሽታን መፍጠር ይፈልጋል ወይም ሩታ ዝም ስትል ይጨንቋል ይመስለኛል። የእሷ ዝምታ አስጨንቆት ሆን ብሎ ራሱ ላይ አጀንዳ እንደ መፍጠር አይነት ነገር ይመስለኛል ያንን ነገር ያደረገው። ሶስተኛውና ትልቁ ነጥብ ደግሞ አብርሃም በነገራችን ላይ ሚዲያው በደንብ ስለሱ ካላወራ የሚደብረው አይነት ልጅ ነው እና ከሰሞኑ ደግሞ በተለይ ሩታ ቡታ ጅራ ከመጣች በኋላ አብዛኛው ነገር እንደምታዩት ቀዝቀዝ ቀዝቀዝ ቀዝቀዝ እያለ ነው። እንዲህ እንደውም እኔ ከሰሞኑ ትዝታ ሩታ ከሄደች በኋላ አይዲ ያጠፋ እንዲህ ምናምን የሚል የሆነ ቪዲዮ አይቼ በጣም እየሳቅኩኝ ነበረ። አዎ ሩታ ከሌለች በነገራችን ላይ ብዙ ነገሮች ቀዝቀዝ እንደሚሉ ሁላችንም የምናቀው ነውና። ትልቅ የሆነ አጀንዳን ትልቅ የሆነ ርዕሱ ጉዳይን መፍጠር ይፈልጋል። ያንን ነገር ለመፍጠር ሲፈልግ ደግሞ አብርሽ ማለት ነው፣ አንደኛ የተመልካችን ሁለተኛ፣ አጠገቡ ላይ ያለውን ሰው ስሜት ወይም ይህንን ነገር ባደርግ ምን አይነት ነገር ይሰማዋል ብሎ በቀጥታ አያመጣውም። በነገራችን ላይ ብዙዎቻችሁ የማተረዱት ነገር ይሄ ነው። አብርሃም አንድን ነገር ማድረግ ሲፈልግ በቀጥታ ዱብ አድርጎ አያመጣውም። መጀመሪያ በፕራንክ አምጥቶ ተመልካቹንም አጠገቡ ላይ ያለውንም ሰው ሌላውንም በዙሪያ ያሉትን ሰዎች ያለ ማምዳል ማለት ነው። ሶ የሆነ አብርሃም መፍጠር የፈንደገው ነገር ስለነበረ ትላንትናች ያየናትን ልጅ ወይም ኤደን የምትባለውን ልጅ ይዞ መጥቶ እንደዚህ አይነት ነገር ብሞክር ህዝቡ ምን አይነት ነገር ያስባል፣ ሩታ ምን አይነት ነገር ታስባለች ሄርሜላስ ምን አይነት ነገር ታስባለች የሚለውን ነገር ቼክ ያደርጋል ማለት ነው። ሶ ከዛ በኋላ ማድረግ የሚፈልገውን ነገር ያደርጋል። ከዛ ውጪ እቺ ትላንትና የመጣችው ልጅ ትላንትና ሄርሜላ እንደዛ ሆና ስታያት ዝም ብላ ወይም ማርፋ ትቀመጣለች ብዬ አላስብም እኔ እሷን ብሁን ማለት ነው ሆም ብዬ የመጠውኝ ከአብርሽ ጋር የማይሆኑ ነገሮችን እያደረግኩኝ ሄርሜላ ስትበሳጭ መዝናናት ነው የምፈልገው ማለት ነው። ይህንን ነገር ልጅቷ በቀላሉ ታልፏለች ብዬ አላስብም። ከዛ ውጭ ደግሞ ትልቁ ነገር ማለት ነው አብርሽ ሁላችንም እንደምናውቀው በኢትዮ ደረጃ ትልቅ መነጋገሪያ የሆነና ትልቅ ተመልካች ያለ ወይም ትልቅ ተከታዮች ያሉት ልጅ ነው እና የትኛውም ሴት በአጋጣሚም ይሁን በየትኛውም አይነት ሞመንት ከእሱ ጋር ቪዲዮ ከሰራች በኋላ በቀላሉ ትለቀዋለች ብዬ አላስብም። እንግዲህ ትላንትና የመጣችውም ልጅ እሱ ካለቀቃት እሷ ትለቀዋለች ብዬ አላስብምና እንግዲህ የሚፈጠረውን ነገር በደንብ ታዩታላችሁ። ከዚህ ነገር ጀርባ በጣም በጣም ብዙ ትላልቅ ትላልቅ ነገሮች እንዳሉ ሁላችሁም መዘንጋት ይኖርባችኋል ብዬ አላስብምና ሄርሜላ፣ እንግዲህ ከዚህ በኋላ ለሚመጣብሽ ነገር በደንብ ሬዲዩኝ። ከዚህ በፊት በደንብ አስረግጠን ነገረሽና ነግረንሻል። እና ለሩታ ያልሆነ አብርሃም እንደዛ በጣም ብዙ ዋጋ ለከፈለችለት ብዙ ነገሯን ሚስ አድርጋ አብራው ለሆነችው ሩታ በዚህ ሰዓት ማለት ነው፣ በዚህ ሰዓት መውለጃዋ ደርሶ እንደዚህ ሆና ትቷት ሄደ አብርሃም። አንቺን ትቶላ ለሚሄዱ ምንም አይነት ዋስትና የለሽም። አንቺን ደግሞ ሳይሽ በዚህ ሰዓት በፍቅር ንቅል ብለሽ ነው ያለሽው እና እንግዲህ ከዚህ በኋላ ለሚመጡብሽ ነገሮች ተዘጋጂ። ሁላችንም እንደምናውቀው የአብርሃም ባህሪ ይሄ ነው። ቶሎ ቶሎ ነው ሴቶች የሚሰለቹት። ብዙዎቻችሁም ስትሉት ነበረ የሄርሜላ ኮንትራት አልቋል እየተባለ ነው እንግዲህ። አዲስ ኮንትራት የተሰጣትም ልጅ መታለች እያላችሁ ነው ማለት ነው። እንግዲህ ከዚህ በኋላ ላለው ነገር በደንብ ሄርሜላ ሬዲ ትሆኛለሽ ብዬ አስባለሁ ማለት ነው። ያንንም አስመልክቶ ይመስለኛል ቅድም መግቢያ ሊያሳየዋቸውን ቪዲዮ ቲክቶክ ስቶሪዋ ላይ ሰርታለች ማለት ነው። ሲሞላ ከሌላ፣ ሲጎልብ ከኔ ብላለች። እንግዲህ አሁን ሞልቶለታል። ያንቺ ጉዳይ ወደ ዛችኛዋ ተሸጋግሯል ማለት ነው። እንግዲህ ቻዩ መቻየውን ይስጥሽ ከማለት ውጭ ሌላ ለአንቺ የምናዝንበትም ዊ ዊ ዊ ሄርሜላ ላይ የምንልበት ምንም አይነት ምክንያት የለም። ምክንያቱም የመጣሽበትን መንገድ ስለምናቅ ፋውል ሰርተሽ ስለመጣሽ ለአንቺ የሚያዝን ሰው ይኖራል ብዬ አላስብም። ትላንትና ብዙ ሰው ሀሹት ሲልሽ እንደነበረ ለማየት ይችያለ ማለት ነው። ወደ ዋናው ነጥብ እና ወደ መጨረሻው ሀሳቤ ልለፍ የአብርሃም እና የዚች ልጅ ግንኙነት እንግዲህ ቅድም መግቢያ ላይ አንስቼዋለሁኝ። የአብርሃምና የዚች ልጅ ግንኙነት በባሴ በኩል ብቻ የተጀመረ አይደለም። እቺ ልጅ ብዙቻችሁ አታቁም ይመስለኛል። ቡም ፋሽን የተሰኘ ቡቲክ አላት ቦሌ ላይ። አብርሃም እዛ ሊገበያ የሄዶ ከስተመሯ ሆኖ ሄዶ አይኑ ስር ገብታበት ነው አሉ። እንግዲህ እኔ የደረሰኝን ነገር ነው የምነግራቸው። አይኑ ስር ገብታበት ነው አሉ። በዛ አጋጣሚ ነው የተዋወቁት። ከዛ በኋላም አንድ ቪዲዮ ሰርተዋል። በእርግጥ ልጅቷ ከነባሴ ጋር ትሰራለች። እኔም ቪዲዮን ለማየት ችያለሁ ማለት ነው እና አይኑ ስር ገብታበት ነው አሉ። ከዛ ጊዜ ጀምሮ እየሄደ ጫማ ሁላ ሳያስፈልገው እየሄደ ቶሎ ቶሎ ይገዛላሉ። ልብሶችንም ምናምን በደንብ ነው የሚገዛው አሉ። እና በዛ አጋጣሚ ነው በደንብ የተጃለሱት። እኔ ሄርሜላ ከደረሰኝ መረጃ አንጻር ለመክረሽ የምችለው ነገር በደንብ ይህንን ነገር ቼክ አድርጊ፣ እንዳትጃጃይ። ይሄ ፕራንክ አይደለም፣ የምሬ ነው ምልሽ። አብርሃም እያንዳንዱን ነገር ማድረግ ሲፈልግ በፕራንክ ሀሳቦ ነው የሚመጣው። እና ከዚህ ነገር ጀርባ በጣም ብዙ ትልቅ ነገር አለ። ቼክ አድርጊ። እኔ እህቴ እንድትጎጂ አልፈልግም፣ ምንም ቢሆን ማለት ነው የምር ደስ የምትይ አይነት ልጅ ነሽ፣ ደስት ያለሽ እንደ ሩታ ባትኖር ሁላችንም ለአብርሽ የምንመኛሽ አይነት ሴት ነሽ እና ከዚህ በላይ ተጎድተሽ ማየት ስለማንፈልግ፣ ስስቅ ግን እያለመጥኩ እንዳይመስላችሁ ሲሪስ፣ የምሬ ነው። እኔ ሄርሜላ ስትጎዳ ማየት አልፈልግም፣ የምሬ ነው የምልሽ። መጥፎ ቦታ፣ አጉል ቦታ ወደቅሽ እንጂ እኮ በጣም የደስ ደስ ያለሽ ደስ የምትይ አይነት ልጅ ነሽ እና ተጎርተሽ ሙኔታ አንፈልግም። ይሄንን ነገር በደንብ አጥሪ። አብርሃም ብዙ ነገር የሚያደርገው በፕራንክ አስታኮ ነው እና ይሄን ምክሬን ካልሰማሽኝ ይቆጭሻል ብዬ አስባለሁ ማለት ነው። ሶ ጋይስ እንግዲህ ከጠዋት ጀምሮ የሰበሰብኳቸው መረጃዎች እነዚህን ይመስላሉ። አዲስ ነገር ካለ እንግዲህ ተመልሰን እንገናኛለን። ማታ ቪዲዮዎች መለቀቃቸው አይቀርም። ሩታ ሩታ ስትሉ ነበር። ያው የሩታ መጥፋት ብዙዎቻችሁን አሳስቧቸዋል። ሩታ ደህና ናት። አዲስ ነገር ካለ ያው እንግዲህ እኛው ጋር ናት፣ ሄደን ቼክ አድርገን ያለውን ነገር እኔ አዲስ ነገር ካለ ላይቭ ነው ምገባላችሁ፣ እዛ ሆኜ ማለት ነው። ምክንያቱም ይህንን ነገር የመዘገብ ትልቅ ኃላፊነት ስላለብኝ፣ አያሳስባችሁ። አሁን ባለችበት ሁኔታ በጣም ደህናናት እንግዲህ ራሷን በደንብ ትሪት እያደረገች ነው። ከዚህ ነገር ሙሉ ለሙሉ ራሷን አስወጥታለች። ደስ ይላል። ብቻ አዲስ ነገር ሲኖር አሳውቃችኋለሁ። ወዳችኋለሁ። ወይም ምሽት በሌላ ቪዲዮ እንገናኛለን። ይመቻል።